ጤና ይስጥልን ተመልካቾች፣ እንደምንላቸዋል ከዜና ኢትዮጵያ የስፖርት ዘገባዎችን ነው። ሀብታሙ ካሴ ነኝ። በቫሌንሽያ ማራቶን ዮሚፍ ቀጀልቻ ሶስተኛ ድሉን አስመዘገበም። በሴቶች ኬንያዊቷ አኝስ ኒጌቲች ባለ ድል ሆናለች። በሳምንቱ መጨረሻ ተካሂደው ኢትዮጵያውያን አትሌቶች ውጤት ያስመዘገቡባቸውን የጎዳና ውድድሮች መረጃዎችን ድሪስ አህመድ እንደሚከተለው አዘጋጅቷቸዋል። ባለወርቅ ደረጃው የቫሌንሲያ ግማሽ ማራቶን 35 ዓመታት የተጠጋ ታሪክ ይኖረው እንጂ ከኢትዮጵያውያን ጋር ያለው ቁርኝት ከ2018 ወዲህ ባሉት ዓመታት ይበልጥ ያመዝናል። በተለይም በወንዶች ጀማል ይመር በዚህ መድረክ የመጀመሪያው ኢትዮጵያዊ አሸናፊ ነው። መድረኩ ትላንት 35 ሲደርስም ዮሚፍ ቀጀልቻ ያለፈው አመት ስኬቱን አስቀጥሏል። ከወጣት ውድድሮች አፍሪካ ሻምፒዮንነት ጀምሮ ለ10 አመታት በመም ውድድሮች ኢትዮጵያን የወከለው አትሌት መንገዱ ከማለዳው በተጠበቀው ልክ በስኬት ባይመነዘርም በጎዳና ውድድሮች ግን ጀምሮ የሰመረ መስሏል። በቀደመው ዓመት 34ተኛው መድረክ 57 ደቂቃ ከ30 ሴኮንድ በሆነ ጊዜ የርቀቱን የዓለም ክብረ ወሰን ያሻሻለው አትሌት ዘንድሮም ባለድል ሆኗል። በ2019 ጀምሮ በ2242 ብሎ ትላንት የመድረኩ አሸናፊነቱን ሶስት ሲያደርስ ርቀቱን ለማጠናቀቅ 58 ደቂቃ ከ02 ሴኮንድ ወስዶበታል። በጃኮብ ኪፕሊሞ በወራት ልዩነት የተነጠቀውን የዓለም ክብረ ወሰን ዳግም በእጁ ያስገባል የሚሉ ጥበቃዎች የነበሩ ቢሆንም ሳይሳካ ቀርቷል። እስከ አስረኛው ኪሎ ሜትር ጥሩ ስሜት ይሰማኝ ነበር። ያጋጠመኝ የሆድ ሕመምና በፍጥነት ይምዘገዘግ የነበረው ንፋስ ያን እንዳላሳካ ግዶኛል። በውጤቱ ግን በጣም ደስተኛ ነኝ ብሏል ዮሚፍ። ከሶስተኛው የቫሌንሲያ ድሉ በኋላ ሮድሪግ ኩዜራ ከብሩንዲ እንዲሁም ብሪያን ኪቦር ከኬንያ ዮሚፍን በመከተል ሁለተኛና ሶስተኛ ደረጃን በመያዝ ውድድራቸውን ያጠናቀቁ አትሌቶች ናቸው። 2021 ላይ ለተሰንበት ግደይ የርቀቱን የዓለም ክብረ ወሰን አሻሽላ ካሸነፈች በኋላ ውድድሩ ዘንድሮን በሴቶች አዲስ ኢትዮጵያዊት ባለድል አላስመለከተም። ኬንያዊቷ አግነስ ኒጌቲች ልክ እንደ ዮሚፍ የቀደመውን ዓመት አሸናፊነቷን አስቀጥላለች። ውድድሩን ለማጠናቀቅም አንድ ሰዓት ከ03 ደቂቃ 08 ሴኮንድ ወስዶባታል። ይህም በታሪክ የርቀቱ ሁለተኛው ፈጣን ሰዓት ሆኗል። ኢትዮጵያዊቷ ፎቴን ተስፋይ ሁለተኛ፣ እንዲሁም ቬሮኒካ ሎሊሎ ከኬንያ ሶስተኛ ደረጃን አግኝተዋል። በፍራንክፈርት ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች ሙሉ የበላይነትን ወስደዋል። ኢትዮጵያውያን አትሌቶች ከሶስት ዓመታት በኋላ ወደ አሸናፊነት በተመለሱበት የወንዶቹ ውድድር በላይ አስፋው ነው በቀዳሚነት ያጠናቀቀው። ርቀቱን ለማጠናቀቅ 2 ሰዓት ከ06 ደቂቃ 16 ሴኮንድ የወሰደበት ሲሆን ተሬሳ ቤኩማና ሹራ ቶላ ተከታዮቹን ደረጃዎች በመያዝ ውድድራቸውን ያጠናቀቁ አትሌቶች ሆነዋል። በሴቶች ቡዜ ድሪባ የኢትዮጵያውያኑ አትሌቶች ድል ለሶስተኛ ተከታታይ ዓመት እንዲቀጥል ያስቻሉ ውጤት አስመዝግባለች በውድድሩ ታሪክ ከሁለት ሰዓት ከ20 ደቂቃ በመግባት የመጀመሪያው አትሌት የተሰኘችው ቡዜ ርቀቱን በቀዳሚነት ለማጠናቀቅ ሁለት ሰዓት ከ19 ደቂቃ ከ34 ሴኮንድ የወሰደባት ሲሆን ማግዳሊን ማሳይ ና ሻሮፕ ቼሌሞ ከኬንያ ተከታዮቹን ደረጃዎች በመያዝ ገብተዋል አበበች አፈወርቅ ያሸነፈችበት የፖርቹጋሉ ሊዝበን ማራቶን በተመሳሳይ በሴቶች ኢትዮጵያውያን አትሌቶች ባለድል የሆኑበት የአየርላንዱ ደብሊን ማራቶን ማራቶንና የጣሊያኑ ቬኒስ ማራቶን ሌሎች ኢትዮጵያውያን አትሌቶች ተሳትፈውባቸው ውጤት ካስመዘገቡባቸው የጎዳና ውድድሮች የሚጠቀሱ ናቸው። የኢትዮጵያ ሴቶች ብሔራዊ ቡድን ነገ ከታንዛኒያቸው ጋር ጨዋታውን ያከናውናል። ብሔራዊ ቡድኑ ከ14 ዓመታት በኋላ ወደ አፍሪካ ዋንጫ ለማለፍ ነገ ከታንዛኒያ ጋር ወሳኝ መርሃ ግብሩን ያደርጋል። ጨዋታው በድሬዳዋ ዓለም አቀፍ ስታዲየም ይደረጋል። የመጀመሪያ ጨዋታው ታንዛኒያ ዳሬ ሰላም ላይ ተደርጎ ታንዛኒያ 2 ለ0 ማሸነፏ አይዘነጋም። የኢትዮጵያ ሴቶች ብሔራዊ ቡድን ቀጣዩ ዙር ለማለፍ በሶስት ጎሎች ልዩነት ማሸነፍ ይጠበቅበታል። በመጀመሪያው ማጣሪያ ከዩጋንዳ ጋር ተጫውቶ በድምር ውጤት አቻ ሆነው በመለያ ምቶች አሸንፎ ነበር። ለዚኛው ማጣሪያ ብሔራዊ ቡድኑ ያለፈው ከድሬዳዋ ላይ ወሳኝ መርሃ ግብርም ይጠብቀዋል። ነገ የድሬዳዋ ሕዝብም በነቂስ ወጥቶ ድጋፍ እንዲያደርግ ሉሲዎቹ ጥሪ አስተላልፈዋል። ለመጪው አራት ዓመታት ቅዱስ ጊዮርጊስን ለመምራት የተመረጡት የቦርድ አባላት ክለቡን ከገባበት የፋይናንስ ቀውስ ለማውጣት ቅድሚያ ሰጥተው እንደሚሰሩ ተናገሩም። ቦርዱ የደጋፊውን ልዩነት ማጥበብም በአፋጣኝ ትኩረት ከሚሰጣቸው ጉዳዮች መካከል እንደሆነ አስገንዝቧል። ይበልጣል ሰውነት ተጨማሪ ዘገባ አዘጋጅቷል። የቅዱስ ጊዮርጊስ ስፖርት ክለብ ጠቅላላ ጉባኤውን በትላንትናው ዕለት አከናውኗል። በጉባኤው የስፖርት ክለቡ የአምስት ዓመታት የኦዲት ሪፖርት በገለልተኛ የውጭ ኦዲተሮች ቀርቧል። በሪፖርቱ መሰረት ቅዱስ ጊዮርጊስ አሁን ላይ 13 ሚሊዮን 1692 ብር የተጣራ ሀብት አለው። ቅዱስ ጊዮርጊስ በተለይም ባለፉት አራት ዓመታት ከአጋር ድርጅቶች የሚያገኘው ገቢ በእጅጉ እያሽቆለቆለ መምጣቱ ተነስቷል። የኢትዮጵያ ፕሪምየር ሊግ ከኮሮና ወረርሽኝ በኋላ በተወሰኑ ከተሞች ብቻ እንዲከናወን መደረጉ በእጅጉ በ ፋይናንስ እንዳናጋው ተነግሯል። የተጫዋቾች ና የሰራተኞች ደሞዝ ክፍያ መዘግየት እንዳለም በሪፖርቱ ላይ ተካቷል። ክለቡ ለአገልግሎት ሰጪ ተቋማት እንዲሁም ለደሞዝ ግብርና ጡረታ ያልከፈለው የ163 ሚሊዮን 832 ሺህ ብር እዳ አለበትም ተብሏል። ጠቅላላ ጉባኤው የስራ ዘመኑ ያበቃውን ቦርድ አሰናብቶ አዲስ የቦርድ አባላትን መርጧል። በዚህም መሰረት አብነት ገብረ መስቀል፣ ፍስሐ ወልዴ፣ ሚሊዮን አለሙ፣ መሐመድ አሊ፣ ንዋይ በየነ፣ አበባው ዘውዴ ና ሳምሶን አምዲሳ ክለቡን ለቀጣይ አራት ዓመታት እንዲመሩ የቦርድ አባላት ሆነው በደጋፊዎች ተመርጠዋል። አዲሱ ቦርድ ክለቡን ከገባበት የፋይናንስ ቀውስ ለማውጣት ቅድሚያ ሰጥቶ እንደሚሰራ ለኢቲቪ ስፖርት ተናግሯል። ብዙ ዘርፈ ብዙ ችግሮች ነው ያሉን። ልክ ነው። አንገብጋቢው ችግር የፋይናንስ ችግሩ ነው። እሱን በቅድሚያ አድሬስ ለማድረግ እንሞክራለን። ከዛ ጋር በተያያዘም እንግዲህ የክለቡን መላህሉ ና ለማጠናከር እንዲረዳን መተለያ ደንቡንም ሌሎችም ሌሎችም የክለብ አደረጃጀቱን የቢሮ አደረጃጀቱን በሙሉ በተመለከተ የተጠኑ ጥናቶች አሉን። እነሱን ወደ ተግባር የመግባት ስራ ነው የምንሰራው ብዬ አስባለሁ። ቦርዱ የደጋፊው ልዩነት ማጥበብም በአፋጣኝ ትኩረት ከሚሰጣቸው ጉዳዮች መካከል እንደሆነ አስገንዝቧል። ሆነን ለመነጋገር በጣም ከባድ ከባድ ኃላፊነት ነው የተቀበልኩት። ደጋፊው አምኖ ከሰጠኝ እኔ የምችለውን ነገር ለክለቤ የምችለውን ነገር ለማድረግ ያለኝን ነገር እንግዲህ ለመሞከር ነው እንጂ እንደተባለው ይህን ደጋፊ ልዩነት አጥበን ደጋፊውን ከጀርባችን አርገን ካሉት አመራሮች ጋር የተራራቀውና የተለያየውን ደጋፊ አቀራርበን አንዱነን ነን ክለባችንን ከፍ ለማድረግ ለመስራት ነው የተዘጋጀት። ጠቅላላ ጉባኤ ብቻ መሆን የለበትም። አነስተኛ ጉባኤዎችንም ማድረግ በየአካባቢው ያሉ ደጋፊዎቻችን የበለጠ ወደ ክለቡ ለማቅረብ ይረዳል ብለን እናስባለን። ስለዚህ ከዚህ አኳያ እንደዚህ አይነት አደረጃጀት አካሄዶችም እናደርጋለን ብዬ አስባለሁ። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ ባህሩ ጥላሁን በበኩላቸው ቅዱስ ጊዮርጊስ ከረጅም ጊዜ በኋላ ቢሆንም ጠቅላላ ጉባኤ ያደረገው እርምጃው የሚበረታታ ነው ብለዋል። አዲስ ተመራጩ ቦርድ ከእግር ኳስ ፌዴሬሽኑ ደንብና መመሪያ ጋር የሚጣጣም አሰራርን መዘርጋት እንደሚጠበቅበትም ገልጸዋል። ለሌሎችም ትምህርት መሆን የሚገባቸው ነገሮች አሉ። አንደኛ የምርጫ ጠቅላላ ጉባኤና መደበኛ ጠቅላላ ጉባኤ አንድ ላይ መካሄድ አለበት። ይሄ ደንብን በደንብ መመልከት ይጠይቃል። ደንባቸው ሊያሻሽሉት ይገባል። እንደዚህም ደግሞ መተዳደሪያ ደንባቸው ላይ በድጋሚ ሊመለከቷቸው የሚገቡ አርቲክሎች አሉ። በተለይም ከኢትዮጵያ እግር ኳስ ፌዴሬሽን ጋር አንላይን አድርገው መያያዝ የሚገባቸው ነገሮች ስላሉ እነዚህን መመልከት እጅግ በጣም አስፈላጊ ነው። እንደገና ደግሞ የምርጫ ደንብ ያስፈልጋል የምርጫ ደንብ በአግባብ እንዴት ነው ምርጫ የሚካሄደው የሚለው ነገር ምርጫ በሚስጥራዊነቱ መጠበቅ መቻል አለበት እሱን እስከማካሄድ አንጻር ምን መከተል መቻል አለብን የሚለው ነገር ላይ እነዚህ ስራዎች በቀጣይነት እንግዲህ የተመረጠው ቦርድ እዚህ ላይ በደንብ መስራት መቻል አለበት ከፌዴሬሽኑ ደንብ ጋር ከፌዴሬሽኑ የምርጫ ህግ ጋር አብሮ አያይዘው ሊሰሩት ይገባል የሚል እምነት አለኝ የቅዱስ ጊዮርጊስ ደጋፊዎች በበኩላቸው አዲሱ አመራር ከምንም በፊት ክለባቸውን እንዲያስቀድምላቸው አሳስበዋል። አንጋፋው ክለብ ቅዱስ ጊዮርጊስ ዘጠናኛ ዓመት የምስረታ በዓሉን በቅርቡ በደማቁ እንደሚያከብር አስታውቋል። የኦሮሚያ ክልል ክለቦች ዓመታዊ ጠቅላላ ጉባኤውን አከናወነም። የክልሉን እግር ኳስ ከማሻሻልና ክለቦችን ወደ አገሪቷ ሊጎች ከማሳተፍ ባለፈ ኢትዮጵያን የሚጠቅሙት ታዳጊዎችና ባለሙያዎችን ማፍራት ትልቁ ግባቸው መሆኑንም ለኢትዮጵያ ቴሌቪዥን አስተያየታቸውን ሰጥተዋል። ምረት ተስፋ ተጨማሪ ዘገባ አዘጋጅታለች። በተዘጋጀው 11 ዋንጫዎች ዘጠኝ ዋንጫ ክልሉ በወንድም በሴትም ያገኘበትና በጣም ስኬታማ ዘመን ነው ማለት ነው። የኦሮሚያ እግር ኳስ ክለቦች የ2017 አፈጻጸምና የአዲሱን ውድድር አመት እቅድ በአመታዊ ጠቅላላ ጉባኤ ገምግሟል። በጠቅላላ ጉባኤው ከኦሮሚያ ፕሪሚየር ሊግ ጀምሮ ከተከታዮቹ የሊግ እርከኖች የተወጣጡ የክለብ አመራሮች እንዲሁም አሰልጣኞች ጠንካራና ለክልሉ እግር ኳስ መሻሻል ያመጣለሏቸውን ሀሳቦችና ጥያቄዎች አንስተዋል። መቶ ስድስት የሚሆኑ የክልሉ ሊጎች ተጫዋቾች ደረጃ እድገት ማግኘታቸውና በኢትዮጵያ ፕሪሚየር ሊግ ከፍተኛ ሊግና አንደኛ ሊግ መሳተፍ መቻላቸው የክልሉ እግር ኳስ ያለበትን ደረጃ የሚያሳይ መሆኑም ተነስቷል። የክልሉ እግር ኳስ ማለት እኛውን ካሰብነው በላይ ነው የሆነው። ለምሳሌ አንደኛ ሊግ አለ፣ ሱፐር ሊግ አለ፣ የክልሉ ሱፐር ሊግ አለ፣ ፕሪሚየር ሊግ አለ። ይሄ በጣም ትልቅ ለውጥ ነው እግር ኳሱ ላይ። ኢቨን ለኢትዮጵያ ለኢትዮጵያ ራሱ ትልቅ ግብአት ነው። ወደ ኢትዮጵያ አንደኛ ሊግ፣ ወደ ኢትዮጵያ ሀየር ሊግ እና ወደ ፕሪሚየር ሊግ ያደጉ ቀጥታ ያደጉ ስላሉ ይሄ በጣም ቦልድ ነው ተነሳው ነው ሞር ለዚች ሀገር እግር ኳስ እድገት ደግሞ ለማሻሻል የኛ ኢኒሽቲቭ ይዘን የተነሳ ነው አንደር ፍፍቲን የፕሮጀክት የዳኝነት እንደ በአምላክ ተሰማ እሱን የሚተካ ልጆችን አፈርተናል በኢትዮጵያ ሊጎች የሚሳተፉ ተጫዋቾችንና ክለቦችን ከማፍራት ባለፈ የኢትዮጵያን እግር ኳስ የሚጠቅሙ ታዳጊዎችን ማፍራትና የሴቶች እግር ኳስ ላይ የሚሰሩ ስራዎች የተሻለ ትኩረትም ይሻሉ በፕሮጀክት የታነጸ ተጫዋች ደግሞ ጥሩ ተጫዋች እንደሚሆን እናምናለን በዚህም መሰረት እኛ ጋር የተወሰኑ ልጆች አሉ ክልሉ እንደኛ ከወሰደን ክልሉም እንደዛ ሆኖ በእድሜ እየከፋፈለ ቢያሰለጥን፣ ወይም ደግሞ ወረዳዎች ክለቦች በእድሜ እየከፋፈሉ ቢያሰለጥኑ ጥሩ ቲም ይወጣል ብዬ እገምታለሁ። የሴቶች ጋር ተያይዞ አሁን ለምሳሌ እንደ ኦሮሚያ ክለብ 2015 አስታውሳለሁ፣ 14 ነበሩ ውድድሮች በክልል ደረጃ ማለት ነው። ኢቨን አሁን የሉም። ምናልባት እሱም ስላልተሰራበት ብዬ ነው ማምነው። ሌላው በጣም ለውጥ ይመጣል ብዬ የማስበው ታዳጊ ላይ ቢሰራ ነው። ማለት እነዚህ ቴክኒካል የሆኑ ነገሮች ከስር ነው የሚጀምሩት። 2018 ደግሞ ሞር ወደ ታች ወርደን አንደር ሰቨንቲን ላይ ሊጋ ገዳ ሊግ የሚል አቋቁመናል። የሴቶች ሊግ ተቋርጦ የነበረውን እሱን እንዲቀጥል እናደርገዋለን። ከኢትዮጵያ እግር ኳስ ፌዴሬሽን ጋር በጋራ የዳኞችና የአሰልጣኛው ስልጠና የሰጠ ቢሆንም በቂ እንዳልሆነ ግን ተነስቷል። ሲ ላይሰንስ ዲ ላይሰንስ ይሰጣል። የዳኞችም ይሰጣል፣ ግን ትንሽ ይቆያል ይዘገያል። ይህ ደግሞ ከፌዴሬሽኑ ጋር ያላቸው ሪሌሽን ነው። እሱም ቢስተካከል እየተሰጠ ያለ ስልጠና አሰልጣኝነት ኮርስ ነው። አሰልጣኝነቱ ደግሞ ዲ ላይሰንስ ነው። ዲ ላይሰንስ ብቻ በቂም አይደለም። ምክንያቱም ዲ ላይሰንስ ያለው ወደ ሲ ላይሰንስ ቢያድግ፣ ሲ ላይሰንስ ያለው ወደ ቢ ላይሰንስ ቢያድግ ሌላ አሰልጣኝ ፍለጋ እንሄድም አራት ጊዜ ጠይቀናል። ስፔሻሊ ሲ ላይሰንስ በክልላችን ደረጃ እንድሰጥ ቢ ላይሰንስ ጭራሽ አልተሰጠም። በጣም የተቋረጠ ወደ አስር ዓመት ሆኗል ማለት ነው። አሁን እንዲቀጥል የኢትዮጵያ እግር ኳስ ፌዴሬሽን በአዲስ ሪፎርም ጀምሮ ስለሆነ ስፔሻሊ 2018 ሁለት ቦታ ሶስት ቦታ እንድንሰጥ አሰልጣኞቻችን ፕሮሚስ እንገባለን የክለቦች ጥራትና ተገቢነት እንዲኖርም የክለብ ፍቃድ እየተሰጠም ይገኛል አምና የክለብ ላይሰንሲንግ ብለን ጀምረናል ባለ ነው እንደ ሀገራችን ተጨባጭ እንደ ክለቦቹ ተጨባጭ ሁኔታ ክለብ ወደ ኳሊቲ ለመውሰድ ክለብ ላይሰንሲንግ በጣም ወሳኝ ነው ክለቡ ሜዳ መኖር አለበት ታዳጊ ከስር መውጣት አለበት እንደዚሁም የሰው ስትራክቸር የሰው ሀይል መኖር አለበት የፋይናንስ ደረጃውንና ካፒታሉን ካፒታሉ ማወቅ ስላለብን ወደ ሰባት ክራቴሪያ አውጥተን እየሰራን ነው አለው ግና፣ ሰርተን ውጤታማ ሆነናል ስፔሻ ክለቦቻችን፣ የፈረሰ ክለብ የለም ማለት ነው። ተመልካቾች፣ በእንግሊዝ ፕሪምየር ሊግ አርሰናል ክሪስታል ፓላስን አሸንፎ መሪነቱን አጠናክረዋል። በኤል ክላሲኮ ሪያል ማድሪድ ድል ቀንቶታል። እንደዚሁም ደግሞ በጣሊያን ሴሬ ናፖሊ ኢንተርን አሸንፏል። እነዚህና የሀገር ውስጥ ጉዳዮችን ጨምሮ ሰባት ሰዓት ላይ በኢቲቪ መዝናኛ ቻናል ከሰባት ሰዓት እስከ ስምንት ሰዓት የአገር ውስጥና የባርማሩ ጉዳዮችን በትንታኔ ወደ እናንተ እናደርሳለን። እንድትከታተሉ እንጋብዛለን። ሀብታሙ ካሴ ነበርኩ። በያላችሁበት ጥሩ ጊዜን ተመኘው።